ሰላም ጤና ስትልኝ፣ ውድ ተመልካቾቻችን፣ የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። የዛሬው ዝግጅት በጠቅላይ ፍርድ ቤት ድል የቀናቸውን ትራምፕ ይመለከታል። በሁለት የተለያዩ በተለይ ከስደተኛ ጋር በተያያዘ ትራምፕ ድል ቀንቷቸዋል። ይህ ድል ዋነኛነት እንግዲህ ስደተኛውን ከዚህ እያነሱ ወደ ኤልዛልቫዶር እስር ቤቶችና የተለያዩ ቦታዎች ለማጋዝ በር የሚከፍት ነው። እንደምታስታውሱት የዲስትሪክት ጀጅ ወይም ዳኛ ጄምስ ቦዝበርግ ትራምፕ ወደ ኤልዛልቫዶር የሚወስዱትን አውሮፕላን እንዲመለስ ትዕዛዝ ከሰጡ በኋላ ከፍተኛ ውጥረት ነበር፣ በፍርድ ቤትና በትራምፕ መካከል የትራምፕ ደጋፊዎች የሚባሉ ሚዲያዎች አክቲቪስት ጀጅ ወይም አክቲቪስት የሆነ ዳኝነት በፍርድ ቤት ማብቃት አለበት። እንደውም ይሄ ፍርድ ቤቱን በላይነት እንግዲህ ህግ አውጭ አለ፣ ህግ አስፈጻሚ አለ። ኮንግረስ ያየውን ዳኞች አይተው ነው ብዙ ነገር የሚያጸድቁት። ከህግ ውጭ ነው የሚፈጸመው። መንግስት ፈር ለቆ እንዳይሄድ ልጓም የሚይዙት እነሱ ናቸው። ኮንግረስ አለ። እንደገና በዛ ክርክር ቀርቦ በዳኞች ፊት ነው ውሳኔዎች የሚሰጡት። እና አውሮፕላኑ እንዲመለስ ከልክለው ነበር። ሆኖም ከአሜሪካ ክልል ወጥቷል፣ ስለዚህ መመለስ አልቻልም የሚል ነበር በትራምፕ ሰዎች የተሰጠው። ከዛ በኋላ ያንን እኛን ዳኛ ማውገዝና ማጥላላት ዋነኛ ተግባራቸው ነበረ። ቀጠሮ ነበር ይህን በተመለከተ ማብራሪያ የትራምፕ መንግስት እንዲሰጥ። አሁን ግን ወደ ጠቅላይ ፍርድ ቤት የሄደው ጉዳይ ጠቅላይ ፍርድ ቤቱ ለትራምፕ ውሳኔ ሰጥቷል። በጦርነት ጊዜ የዛሬ 200 ዓመት ከጦርነት ከፈረንሳይ ጋር አሜሪካ በገጠመችበት ወቅት የኤሊየን ኢነሚስ አክት የሚባለውን ሕግ ተጠቅሞ የጦርነት ጊዜ ሕግን ስደተኛ በጠላትነት ፈርጀው ትራምፕ እንዲያባረሩ በር ተከፍቶላቸዋል ማለት ነው። ይህንን በዝርዝር እንመለከታለን። በድጋሚ አሰማችሁና ዜናውን እያንዳንዷ ምን ማለት እንደሆነች እንመለከታለን። 5126774634 የዲያስፖራ ሚዲያ ኔትወርክ ስልክ ቁጥር ነው። ለተጨማሪ ደግሞ መርዳት ለምትፈልጉ ሚዲያውን በካሻፕና በዜል 646 ሦስት ሁለት ስድስት ሦስት አንድ አራት ሰባት እዛ ላይ መላክ ትችላላችሁ። በተለያየ ማቴሪያል በሚዲያ ግባት የተለያዩ እንግዲህ ካሜራ ብዙ ነገሮች አሉ፣ መርዳት እንፈልጋለን ለሚዲያው ደግሞ ኢንተርቪው እየሰጠን ሙያዊ ግብዓት መሆን እንፈልጋለን የምትሉ ለምሳሌ በዚህ በስደተኞች ጉዳይ ላይ በኢሚግሬሽን ጉዳይ ላይ የአሜሪካ አሁን ያለው ወቅታዊ የኢኮኖሚ ጉዳይ ኢትዮጵያ ላይ የሚያመጣውን ተጽዕኖ፣ እንደዚሁም የአሜሪካ የትራምፕ ስልጣን ኃይልን መጠቀም ለአፍሪካን ወይም ለአምባገነን ሀገራት ምን የልብ ልብ ይሰጣል የሚለውን እነዚህን ሁሉ መመልከት እንችላለን። ሙያ ያላችሁ ትንታኔ መስጠት የምትፈልጉ የራሳችሁን አስተዋጽኦ ማድረግ የምትፈልጉ ሰዎች በዚህ ሚዲያ ላይ መቅረብ ስለምትችሉ ሁልጊዜ ክፍት ስለሆነ ብትደውሉልኝ ምላሽ እሰጣለሁ። አስተያየቶቻችሁን በስልክ ቁጥሩ መላክ ትችላላችሁ። አንዳንዶች ደውላችሁ የምትተውልኝ መልእክት ብዙም ግልጽ አደለም። በዛ ላይ ጉዳያችሁን ትንሽ ብትነግሩኝ ለመደወል ያስችለኛል። አለበለዚያ ለእያንዳንዱ ሰው ከደወልኩኝ ስራዬ ጋዜጠኝነት መሆኑ ይቀርና አማካሪ ብቻ ሆናለሁ ማለት ነው። አንድ ሰዓት፣ ሁለት ሰዓት ነው ከሰዎች ጋር ማወራው። ኮሚኒቲውን ማገዝ ስላለብን ሙያዊ ግዴታዬ እናንተ የምትሄዱበትን አቅጣጫ እዚሁ ሚዲያ ላይ መስጠት ነው እንጂ መረጃ መስጠት ነው እንጂ ሌላ አይደለም። ግን ሰው ማያውቀውን ነገር ሲጠይቅ የማውቀው ከሆነና ወይም ወደሚያውቁ መላክ የምንችልበት መንገድ ካለ ለእኔ ደስታዬ ነው። የሚያስደስተኝ ነገርም ወገኖቼን መርዳት ነው። በዚህ ጊዜ መተጋገዝ፣ መረዳዳት ያስፈልጋል። ሚዲያውን አግዙ፣ ከጎን የሆኑ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

to be able to secure our borders and protect our families. ይሄ ነው የትራምፕ፣ በጣም ተደስተዋል። ጠቅላይ ፍርድ ቤቱ የገበላይነትን አጽንተዋል። ለሀገራችን ቦርደሩን በደንብ ድንበር ለማስጠበቅ ዜጎቻችንን ቤተሰቦች ሀገራችንንም ጭምር ለመጠበቅ የሚያስችል ውሳኔ ነው። ትልቅ ቀን ለፍትህ፣ ትልቋ ቀን ብለዋል። በኤሌን ኢነሚስ አክት ስደተኛው ማባረር ነው። ስደተኛው ክሪሚናል የተባሉትን ነው የምናባረረው ነው። በዚህ መሀል ክሪሚናል ያልሆኑ ሰዎችም ተይዘው ወንጀላቸው ወንጀለኛም ቢሆን በአሜሪካ ሕግ ወንጀሉ የሰራ ወንጀል ምንድን ነው? መረጃ ቀርቦ ክርክር ቀርቦ ተፈርዶበት ወንጀለኛ ሲባል ነው መውጣት ያለበት ነው። የሕግ መከራከሪያው ዳኛው ጄምስ ቦዝበርግ ያሉትም ኤ ነው። ህጉ የሚከልለውም ይሄን ነው። አንድ ሰው ወንጀለኛ ተብሎ ከተፈረደበት ነው ወንጀለኛ የሚባለው እንጂ የዚህ የትሬን ደ አራጓ የሚባለው የወንጀለኛ ቡድን የቬኔዙዌላ እነሱ ወንጀለኛ ስለሆኑ ብቻ በአጠቃላይ ቬኔዙዌላኖችን እያደኑ እስር ቤት ማጋዝ ልክ አይደለም ነው ያው። ቬኔዙዌላም አውግዛለች አልቀበልም ብላ ነበር። ያው ወደ ኤል ሳልቫዶር እየተጋዙ እዛ ሳልቫዶር በጣም የሚገራርሙ ወንጀለኞች ያሉበት እዛ እስር ቤት ውስጥ ሲጣሉ ነው። ለመውሰድ ፈቃደኛ ሆና ቀጥታ ወደ ቬኔዙዌላ መወሰድ የተጀመረው። ሆኖም ግን ይህ ህግን የበላይ ማድረግ ሙከራው ክርክር ቀርቦበት ነበር። ከፍተኛ ክርክር ነበር በሱፕሪም ኮርት። ይሄ አሜሪካ ምን ያመጣል?

እንግዲህ ሁለቱ ሰዎች የትራምፕ ባለስልጣን ናቸው። ስቴፈን ሚለርም ሆነ ካሮላይን የትልቅ ድል ነው የሚሉት። ስቴፈን ሚለር የዋይት ሀውስም ቃል አቀባይ፣ በተመሳሳይ ወጣቷ 32 ዓመት ወጣት ናት። እሷም ሆነች ስቴፈን ሚለር ይሄ በጣም አስደስቷቸዋል። ትልቅ ሴሌብሬት የሚያደርጉት የድል ቀን ነው። ምክንያቱም ብዙ ነገሮቻቸውን ፍርድ ቤት ነው እያገደ ያለው፣ በፍርድ ቤት እየተያዘባቸው ነው። እንደፈለጉ እንዳይንቀሳቀሱ ማነቆ ሆኖባቸው ነበረ። ፍርድ ቤት አሁን ጠቅላይ ፍርድ ቤት ነው። ይሄ ሆምላንድ ሴኩሪቲ አማካሪ ነው። እቺ ደግሞ የዋይት ሀውስ ሴክሬታሪ ናት። ኮንስቲቱሽናል ሪፐብሊክን ሶቨረንቲ ኦፍ ዩናይትድ ስቴትስ ኦፍ አሜሪካ ላንድማርክ አቶርኒ ጀነራል ጠቅላይ አቃቢ ሕግ ፓም ቦንዲ ናት። ይህን የምትለው እያንዳንዱ ተመልከቱ። በቃ እነዚህ የእኛ ሀገር ጠላቶች ናቸው፣ አለቀ። ስለዚህ ኤሊየን ኢነሚስ አክት ስደተኛ ይባረራል ነው፣ ስደተኛ ወንጀለኛ የሚለውን ነው አሁን እነሱ የሚሉት። ግን ፍርድ ቤት ደግሞ ዳኞች ደግሞ ይሄ ነገር ለምን በር ይከፍታል፣ እነሱ የማይፈልጉትን ጠላት የሚሉትን ለማባረር ይረዳቸዋል። ስለዚህ ፍርድ ቤት ወንጀለኛ ያለውን ነው እናንተ ማባረር የምትችሉት፣ እያንጠለጠላችሁ ማባረር አትችሉም ነው የፍርድ ቤት መከራከሪያ። ጠቅላይ ፍርድ ቤቱ ግን ይህንንም አይቶ ኢንፌቨር ኦፍ ትራምፕ ትራምፕ ድል የሆነ ውሳኔ ወስኗል። አውሮፕላኑ ተዘጋጅቷል። ስደተኛ ይጋዛል። ሱዳን በደቡብ ሱዳን ስደተኞች ወንጀለኛ ተብለው የሚመለሱትን አልቀበልም በማለቷ እንዳለ ቪዛ ያላቸውም ጥያቄ የሚያለም እንዳለ ሪቮክ ቪዛ የወሰዱ ሰዎች የአሜሪካ ቪዛ ሁሉ ደቡብ ሱዳን ዜግነት ያለው ጠቅላላ ሪቮክ ተደርጎበታል፣ ተነስቶበታል፣ ተሰርዞበታል። ይሄም ስደተኛን በተመለከተ ነው። እንግዲህ ከዚህ የሚወሰድ እና ድመጣን ፓምባውንዴን ዲፖርትድ ይሄ ነው። አሁን እኚህ ባለስልጣን የሚናገሩት ያው ይህንኑ አጽንዖት ሰጥተው ትንታኔ ሊሰጡ ነው። እቺ ፊት ለፊት የምታዩት ጋዜጠኛ፣ ሌላ አንድ አፍሪካ አሜሪካዊ ጋዜጠኛ አለ። ከሪፐብሊካኖች በላይ ሪፐብሊካን ልሆን የሚሉ እነሱ ራሱ የሚሰጡት ቃል በጣም ደስተኛ እንደሆኑ ነው። ትልቅ ድል ነው እያሉ ነው። አንዳንዴ የአፍሪካ ሚዲያም ይመስለኛል ፎክስ ኒውስን ስመለከት ሰዎቹን መጠየቅናስ ባለስልጣኖቹ እንዲናገሩ ከማድረግ ይልቅ እነሱ ናቸው የበለጠ እንደው አንዱ አንዱን ለመብለጥ ሁሉ እስኪመስል ድረስ ነው። ደስታቸው በጣም ይገርማል። ፕሬዚዳንቱ ትራምፕ ያደረጉት ነገር ይገርማል። ቶም ሆማን ያደረጋችሁት ነገር አስደናቂ ነው፣ አስደማሚ ነው። እነዚህ ሕገወጥ ስደተኞች ስደተኞች ስደተኞች ነው። ሙሉ ፎክስ ኒውስ ብትመለከቱ ትክክለኛ የሆነ ነገር አለው። ግን በዚህ ውስጥ ደግሞ ብዙ ሌሎች ነገሮችም ስላሉ እነዛ እንዳይፈጸሙ ነው የተለያዩ የኢሚግሬሽን ሎየሮች ሁሉ እያወገዙ ነው። የዚህ ሀገር ዜጎች ነጮችም ጭምር። ምክንያቱም የህገ በላይ የሆነ ነው። ትራምፕ ሪፐብሊካኖች ከህጉ እየበለጡ ነው፣ የሚፈልጉትን እየፈጸሙ ነው። ሀይ የሚላቸው እየጠፋ ነው። ኮንግረሱ የሚነሱ ነው፣ ሴኔቱም የሚነሱ ነው። ለዚህ ሁሉ ዴሞክራቶች ተጠያቂ ናቸው፣ ምክንያቱም ሀገሪቷን መከላከል ባለባቸው ልክ አልተከላከሉም። ዜጎች የማይፈልጉትን የጥቂቶች ፍላጎት ብዙሀን ላይ እየጭነው ለአራት ዓመታት ወይም ከዛም በላይ ህዝቡን አስመርረውታል። የስራ ጉዳይ አልተሻሻለም። የእነሱ እንደዛ መሆን ትራምፕ እንዲመረጥ በር መክፈቱን የምንረሳ ይመስላቸዋል። ግን የዛሬው ድል የትራምፕ በጣም ፎክስ ኒውስን እና ደጋፊዎችን ትራምፕን የመረጡ ሰዎች አስደስቷል በተጓዳኙ በታሪፍ ጉዳይ ኤለን መስክም አልተደሰተም አሁን ማርኬቱ ትንሽ አንሰራርቷል ዛሬ እያሉ ነው ግን ዎል ስትሪት በአፍጢሙ ተደፍቷል ያ በዛ ደግሞ ብዙ ብር የሚያጡት ሀብታሞቹ ናቸው ይህ ውሳኔ እየተቃወሙ ያሉ ሰዎች አሉ እና የስደተኛው ጉዳይ እንግዲህ ዋና የሚመለከተን እሱ ነው እዚህ የምንኖረው ሰዎች የታሪፍ ጉዳይ ከቻይና ብዙ እቃ ይመጣል። ከተለያዩ ሀገራት ለምሳሌ መድኃኒት አብዛኛው የሚመጣው ከጀርመን ነው። የመድኃኒት ጉዳይ እንዴት ይሆናል? የነዳጅ ጉዳይ ብዙ ነዳጅ ከካናዳ ይመጣል። እንዴት ሊሆን ነው? ከካናዳ ጋር ባለው ሽኩቻ ሜክሲኮ እንኳን ራሷን አለሳልሳ ቁጭ ብላለች። እንግዲህ ከሜክሲኮ የሚመጡ አትክልት፣ ፍራፍሬ እነዚህን የመሳሰሉ ነገሮች ነዳጅንም ጭምር ናቹራል ጋስ ጭምር ከሜክሲኮ ጋር ያለው መለሳለስ ለአሜሪካውያን ይበጃል፣ ግን ሌሎችስ እንዴት ይኮናል ነው? አሁን አማዞን ላይ እቃ በቀላሉ እናዛለን፣ ሼን ላይ ብዙ ሰው እቃ የሚያዛለ፣ ቲሙ ላይ እቃ የሚያዛለ በታክሱ ምክንያት ግን በፊት ከሚከፈለው እጅጉን እንግዲህ 34 ፐርሰንት ነው። ቻይና መልሳ አሜሪካም ጨምራለው እያለች ነው። ይሄ ጦርነት የአሜሪካንን ኢኮኖሚ ያፈራርሰዋል የሚል አለ። ግን አንዳንድ ሀገራት ከአሜሪካ ጋር ለመደራደር እንግዲህ አሜሪካ ከፍተኛ ጠይቃ በድርድር የምትፈልገውን ለማግኘት የምትፈልግ ይመስላል። ትንታኔዎቹ የሚያሳዩት እነዛ ናቸው። የስደተኛውን ጉዳይ

ሳውዝ ዌስት ኦስትን በኩል ሲኬድ ወጣ ብሎ ከኦስትን ያለ አካባቢ ነው። እዛ ተይዘዋል። እነዚህ ለሀገራችን አደገኞች ናቸው ያለ ነው። ቺፕ ሮይ የዚህ ቴክሳስ ኮንግረስማን ነው። ትንታኔ የሚሰጠው ዲቤት ነበረ ፍርድ ቤት ውስጥ። እነዚህ ወንጀለኞች እንግዲህ በጣም አስርጸው እያሳዩ ነው። ይሄም ቀላል አይደለም። ለምሳሌ ሌላም ደግሞ ይህንኑ የተመለከተ ዜና አለ። እሱን እንመልከት።

አዎ፣ እነዚህ ሱፕሪም ኮርት በዋናነት ቺፍ ጀስቲስ የሆኑ ጆን ሮበርትስ ናቸው፣ በ2005 የተሾሙ ናቸው። ረዳት እንግዲህ ጀስቲሶች የሚባሉት ክላረንስ ቶማስ በ91፣ ሳሙኤል አሊቶ በ2006፣ ሶኒያ ሶቶማየር በ2009፣ ኤሌና ካጋን በ2010፣ ኒል ጎሩሽ በ2017 ብሬት ካቨናክ በ2018 ኤሚ ኮኒ ባረት በ2020 ክታንጅ ብራውን ጃክሰን በ2022 ነው። እነዚህ በዋናነት የአሜሪካንን ፊትለፊት የምታዩቸው ሰዎች የአሜሪካንን ጣፈንታ የሚወስኑ ናቸው። ለምሳሌ እንድትመለከቷቸው ዋሽንግተን አሁን እነዚህም ሱፕሪም ኮርቱ ተከራከረ። የመንግስት ሰራተኞች ተባረው ነበረ። መባረራችን ልክ አይደለም አሉ። ግን ያው ተከፍሏቸው አድሚኒስትሬቲቭ ሊቭ ነው። በቃ እየተከፈላቸዋል። ቤታችሁ ተቀመጡ ነው። ሰራተኛ ቅነሳ ነው። ምክንያቱም ያልተገባ ትልልቅ ህንፃዎች ተይዘው ስራ አይሰራባቸውም። ሰራተኛው በዝቶ ስራ አይሰራም። ከአቅም በላይ ሆኖ ነው ዶጅ ነው እንግዲህ በኤለንመስክ የሚመራው ኤለንመስክ እና ትራምፕ በአሁኑ ሰዓት ጥሩ ሁኔታዎች አደሉም እየተባለ ይነገራል ኤለንመስክም ሸሸት ብለዋል ከዶጅ ለቀዋል ይባላል ያለመስማማት ነገሮች እንዳሉ ይነገራል ሆኖም ግን ዶጅ ባጣራው የታክስ ከፋይ ግብር ከፋይ ገንዘብ ባልተገባ ሁኔታ እየባከነ ነው የሚል ነው በዚህ ጉዳይም የትራምፕ አስተዳደር በፍርድ ቤት ድል ነስቷል። እነዚህ ሰልፈኞች ናቸው እንግዲህ፣ የመንግስት ሰራተኞች። ሰልፉ ትርጉም የለውም። ፍርድ ቤትም ቀርቦ ትራምፕ በዚህም ረጥተዋል። ዛሬ የድል ቀን ነው። በፍርድ ቤት ካሸነፉ የሚፈልጉትን የማድረግ

ቢሮዎች ማይ ጥቅም ላይ አሉ አሉ ህንፃዎች እነዚህ እነዚህ አሉ። ያለ አግባብ የግብር ከፋዩ ገንዘብ እየባከነ ነው የምትል ነው ዶጅ ውስጥ ሰብ ኮሚቴ ናት አለችበት። ይሄ ቡድን ነው የመንግስት ዩኤስኤድን ጨምሮ ዲፓርትመንት ኦፍ ኤጁኬሽን እና ሌሎቹንም እያፈራረሰ ሪስትራክቸር እናደርጋለን እያሉ ነው። ሪስትራክቸር ሲያደርጉ ማንን ይቀጥራሉ? ቅጥራቸው እንዴት ይሆናል? ማንን ፌቨር ያደርጋሉ ማንን ደግሞ ለማጥቃት ይጠቀሙበታል፣ የሚለውን ደግሞ በዲሞክራቶች በኩል መከራከሪያ ነው። ስለዚህ ሁሉንም የተለያየ አንግል ማየት ያስፈልጋል። ይሄ የፎክስ ስለሆነ ፎክስ ደግሞ አሁን ዛሬ ድል ቀን ነው። እነሱ ናቸው ይህንን በደንብ ደመቅመቅ አድርገው እየዘገቡት ያሉት። በእርግጥ ሌሎችም ሜንስትሪም ሚዲያዎች ትራምፕ ፌክ ኒውስ የሚሏቸው እነሱም ይህንኑ ዘግቧል። ያው አገሪቱ ዋነኛ ዜና ነው። በዛሬ ሁለት ይህ ክርክር ነው። የመንግስት ሰራተኛ ምን ያህል ነው የሚፈልገው? ምን ያህል ስፔስ ነው ራሱ የሚጠቀመው? ምን ያህል ቦታን ነው? ምን ያህል ሰራተኛ ያስፈልገዋል? ይህ ከፍተኛ ጠንከር ያለ ክርክር ተደርጎበት ነው ነትራምፕ ፌቨር ያደረጉት። አሁን የመንግስት መስሪያ ቤቶችን ነው የሚያሳዩ፣ በምስሉ ላይ የምትመለከቱት ፌደራል

የሀብታሞቹን የበለጠ ሀብታም ለማድረግ የተወሰነ ነው ትላለች። እሷም እዚሁ የዶዥ አባል ናት። ይሄ ክርክር ተደርጎ ነው መጨረሻ ላይ ውሳኔው ለትራምፕ አስተዳደር አረንጓዴ መብራት፣ ቀጥሉ ስራችሁን ተብለዋል። ሪስትራክቸር ያደርጋሉ። ዛሬ እነዚህ ሁለቱ ከፍተኛ መረጃዎች ናቸው። ወደ እናንተ ለማቅረብ የመጣሁት በዋናነት ስለዚህ ስደተኛው ላይ የሚወሰደው እርምጃ ቀጥሏል። ብዙ ነገሮች አሉ። የሱዳንን ጉዳይ፣ የተማሪዎችን ማባረር ጉዳይ በሌላ ዝግጅት መለሳለሁ። አብሬያችሁ የቆየሁት ካሳሁን ልማ ነኝ። ጤና ይስጥልኝ።